ሰዎች ላንተ ያላቸው ጥላቻም ሆነ ላንተ ያላቸው ውዴታ ምንም እንዳይመስልህ። ምክንያቱም የሰው ልጅ ውዴታ ጊዜያዊ ውዴታ ነው፣ የአላህ ውዴታ ዘላለማዊ ነው። እና አላህ እንዲወደህ ብቻ ስራ፣ ስራህንም አጥራት። በየቀኑ ድንጋዮች በተወረወሩ ቁጥር አትበርግግ። አንተም ሰው ላይ ድንጋይ አትወርወር።

ያስተማሩንም የየቀን ሌሊቱን ስህተታችንንና ውርደታችን ብዙ እንደሆነ ስለሚያውቁ ነው። አላህ ሰተረን እንጂ ከኛ መካከል ያልተዋረደ ማናለ? ወዳጆቼ፣ የየቀኑ ውርደታችን ቢደመርስ የትና የት ይደርስ ነበር። አላህ ብቻ በሚያየን መልኩ በየቀኑ የምንወድቅባቸው ቦታዎች ስንትና ስንት ናቸው? እስቲ ሌላው ቀርቶ የስልክና የቻት ኸልዋዎቻችን ብቻ ይፈተሹ። እኛ ብናጠፋቸውም በመላእክት የተመዘገቡ አላህ ዘንድ የተቀመጡ ኮፒዎች እንዳሉ አንዘንጋ። የውድቀቱና ድልጠቱ ደረጃ ይለያይ እንጂ። ሰው ሆኖ የማይወድቅና ከነበረበት የማይሸራተት ማንም የለም በፍጹም። ጎበዝ ተብሎ ጀነት የሚገባውም ሰውም ቢሆን እንኳን እየወደቀ እየተነሳ የአላህን ረህመት እየከጀለ አላህም ከእዝነቱና ከምህረቱ ጨማምሮለት ነው እንጂ በቀጥታ መስመር ላይ ተጉዞ አይደለም ጀነት ደጃፍ የሚደርስ። ምድር ላይ የሚኖር ሰው መውደቂያ ቦታዎች እጅግ ብዙ ናቸው። አንዱን ቢያልፍ ሌላኛው መሰናክል ይጥለዋል። በሴት በወንድ የሚወድቅ አለ፣ በገንዘብ ተታሎ የሚወድቅ፣ በንግግር የሚወድቅ፣ ያለ ቦታው ተቀምጦ የሚወድቅ እና ሌላም ብዙ። በህይወት አጋጣሚ ትንሽም ይሁን ትልቅ ሰው ሲወድቅ ያያችሁ እንደሆነ ቆማችሁ ለረዥም ጊዜ አትሳቁ፣ ከዚያች ቦታ ሁለት እርምጃ ሳትርቁ እናንተ ራሳችሁ ልትወድቁ ትችላላችሁና ጌቴ፣ ሰትረኝ በሉና ለምኑት። የቆምን ይመስለናል እንጂ ብዙዎቻችን የወደቅነን ትሽ እኔ እንዲህ አልሆንም እንዲህ አላደርግም ማለት ራስን ማታለል ይሆናል። አንዳንዴ አላህን መፈታተን ራስን መላኢካ ማድረግ ነው። ሰው ሲወድቅ ከመሳቅና ከመናቅ እንዲሁም ጮማ ወሬ እንዳገኘ ሰው ለየ ከማካፈልና በየፌስቡኩ በአደባባይ ከመለጠፍ በኮሜንትና በሪአክት ከማላገጥ ይልቅ ያንን ችግር ውስጥ የገባን ሰው ለመርዳት ሞክሩ። ነውሩንም ሰትሩ። ጉዳዩንም ለማስተማሪያ ካልሆነ በስተቀር ለማዋረጃ አትጠቀሙበት። በተለይ እህቶች ወዳጆቼ ስትሰትሩ ትሰተራላችሁ፣ ስታነውሩ ግና ትጋለጣላችሁ። ሰው ሲወድቅ ባየን ጊዜ ትናንሽም ሆኑ ትላልቅ ውድቀቶቻችን መለስ ብለን እናስታውስ። የዛሬም ብቻ አውጣኝ ብለን አልቅሰን ለምነን አምላካችን አላህ እንዴት እንደሰተረን እናስታውስ። ውድቀቶቻችንን ማስታወሳችን ሌሎችን እንዳናነውርና በሌሎች ላይ እንዳንስቅ ያግዘናል።

ሱረቱልአሕቃፍ አንቀጽ 13 አልሐምዱ ልላህ፣ ዲናችን ገር ነው። በሸሪዓ መንገድ ሲኖሩ መካከለኝነትን የመረጡትም የስኬት ባለቤቶች እነርሱ ናቸው። በራሳቸው ላይ የሚያካብዱትም ሆኑ ሌሎችንም የሚያጨናንቁት ግን የመሸነፊያ ጊዜያቸው ሩቅ አይሆንም። አዎን ዲናችን ገር ነው። ዲን ከያዙት መርጣችሁ ሳይሆን ሁለመናዬን ያዙኝ ይላል። በከፊል ሳይሆን ጠቅልላችሁ ውስጥ የግቡ ሲል ይጠይቃል። የዲን ስራም የትርፍ ጊዜ ስራ አይደለም። ባይሆን ወደዚህች ዓለም ብቅ ካሉበት ጊዜ ጀምሮ እስከ እስትንፋስ ማብቂያ ድረስ የሚሰሩትና የሚተገብሩት ትልቅ ዓላማና የጉዳዮችም ሁሉ ቁንጮ ነው። አላህ ሱብሓነሁ ወተዓላ እንዲህ ይላል

አላህን ፍሩ። ማንኛይቱም ነፍስ ለነገ ያስቀደመችውን ትመልከት። አላህንም ፍሩ። አላህ በምትሠሩት ሁሉ ውስጥ አዋቂ ነው። እንደእነዚያም አላህን እንደ ረሱትና ነፍሶቻቸውን እንዳስረሳቸው ሰዎች አትሆኑ። እነዚያ እነሱ ዐመፀኞቹ ናቸው። ሱረቱል ሓሽር አንቀጽ 18 እና 19። ቀደምት ሶሓቦች በዲን ውስጥ የስምሪት አቅጣጫቸውና ተልእኳቸው ዘርፈ ብዙ ነበር። እስልምናን ከምንም አንስተው በሁለት እግሩ ይቆም ዘንድ በጥኑ ታግሏል። ከትግሉ በኋላ በሁሉም ሁኔታዎች ውስጥ ምርት ጽናትን ተላብሷል። በመጋዝ ለሁለት ቢከፍሏቸው በቁም በህይወትም ሳሉ ስጋቸውን ቢተለትሏቸውም፣ ከነህይወታቸው በፈላ ዘይት ቢከቅሏቸውም፣ መልሳቸው ከኢማናችን ፍንክች አንልም የሚል ነበር። ይህ ከጽናትም በላይ የሆነ መስዋዕትነት ነው። እኛ ግን በዲን ላይ ትግል አላስፈለገንም፣ ፈተናም ብዙ አልገጠመንም። አላህ ስብሓንሁ ወተዓላ ሽቶለን ከእናት አባቶቻችን በስጦታ መልክ የወረስነውን ዲን እንድንጸናበት ብቻ ነው የተፈለገው። ቢሆንም አልቻልንም። ለምን አልቻልንም ከተባለ ሰበባችን ብዙ ነው። ሥራችን ሁሉ የልጅ የእቃቃ ጨዋታ አይነት ይመስላል። ጠዋት የያዝነውን ኢማን ከሰዓት እንለቃለን። ትናንት የጀመርነውን ነውን ሱና ዛሬ እንተዋለን። ሳምንት ማመን ሳምንት መክፈር ይመስላል። ባህሪያችን በዲን ላይ መጽናት ወይም እስቲቃማ እጅግ ምርጥ ባህሪ ቢሆንም አብዛኞቻችን ግን አልታደልነውም። በያዙት ነገር ላይ በተለይ ሱናዊ ነገሮች ላይ አለመጽናትን ፋሽን አድርገን የያዝን ይመስላል። ወዳጆቼ በዲኑ መንገድ ላይ ነገራችን ሁሉ የሆይ ሆይ የወረትና የፋሽን አይነት መሆን የለበትም። ከማድረጋችን በፊት የውስጣችንን ጽናት ልክ ልናውቅ ይገባል። ከያዝን በኋላ ደግሞ የቻልነውን ያህል መበርታት፣ መጽናትና መርጋት ይጠበቅብናል። ያዝለቀቅ አይነት ባህሪ በእስልምናችን አይወደስም። ለመያዝም ጥድፊያ ለመልቀቅም ጥድፊያ አይመከርም። ይህ አይነቱ ድርጊት በአላህ ስብሓንሁ ወተዓላ ዘንድ ያስተዛዝበናል፣ ሰዎችንም ያስጠቆምብናል። የእስልምናንም ሆነ ዲኑን በትክክል የያዙትን ሰዎች ማስጠቆርና ስም ማጥፋት ይሆንብናል። የሰው ልጅ ወጥ በሆነ ባህሪ የማይረጋ ቅጠቢስ መሆኑን ያወቁት ታላቁ ነቢዩ ዓለይሂ ሰላቱ ወሰላም በርካታ ዱዓዎችን አስተምረውናል። ከዚህም ያ ሙቀሊበል ቁሉብ ሰቢት ቀልቢ አላ ዲኒክ የሚለው ዋነኛው ነው። ትርጉሙም ቀልብን የምትገለባብጥ የሆንክ ጌታ ሆይ ቀልቤን በዲንህ ላይ አጽናለኝ ማለት ነው። በጽናት አቻ የማይገኝላቸው ታላቁ ነቢይ ሙሐመድ ዓለይህ ሰላት ወሰላም ይህንን ዱዓ በተደጋጋሚ ያደርጉ ነበር። የእስቲቃማ ችግር ያለብን እኛ ግን እጅጉን ተዘናግተናል። ይህን ዱዓ ዘውትር ማድረግ ለተቁነጥናጭ ልብ ሁሉ መድኃኒት ነው፣ ላልሰከነች ነፍስም እርጋታ። በርግጥ መንገዶች ብዙ ናቸው። ትክክለኛውና ብቸኛው ግን አንድ ሲሆን እሱም

ነቃ እንበል። የራቅን እንደሆነ እንመለስ፣ የተጠጋን ከሆነ ደግሞ ይበልጥ እንቅርብ። ትንሽ ትልቁን፣ ብዙ ጥቂቱን፣ ቀልቁም ነገሩን የሚጽፉ ከመጻፍም የማይደክሙና የማይሰለቹ ፀሐፊ መላኢካዎች አሉብን። ካጠፋን ቶሎ እንተውብት፣ ክፋት በመልካምነት እናስተካክል። ትክክለኛ እስቲቃማ ይኑረን! ወረት የሚባለው ባህሪ እናስወግድ! ዒባዳችን ኢባዳችን የመጣል የማንሳት የፋሽን አይነት እንዳይሆን። ደግሞም ወንድሜ አደራህን፣ እህቴ አደራሽን እንደ እገሌ እንዳትሆን። የለይል ወይም የሌሊት ሰላት ይሰግድ ነበር ተወው። ሰኞና ሐሙስ ይጾም ነበር አቋረጠ።

በአስቸጋሪ የሕይወት አውሎ ነፋስ ስትላጋ ባንዣበበ የመከራ ደመና ስትከበብ ሁሉም ነገር ከቁጥጥርህ ውጭ አፈትልቆ በተቃራኒ አቅጣጫ ሲጓዝ መሬት ከስፋቷ ጋር ጠባህ ስትጠብ ይጠቅሙኛል ብለህ የተመካሃባቸው ፍጡራን ለራሳቸው መሆን ተስኗቸው ሲርዱ በፍርሃት ውቅያኖስ ሰጥመህ ግራ ስትጋባ ሀብትህ የተጋረጠብህን ብርቱ ፈተና መከላከል አቅቶት ከወረቀት ያለፈ ፋይዳ መስጠት ሳይችል ሲቀር አራት በአራት በሆነች የሐሳብ ክፍል ውስጥ ታፈነህ መውጫ ቀዳዳ ስታማትር በተግባር የተፈተነው እውቀትህ ከገባህበት ማጥ ሊያወጣህ ሰንፎ ንድፈ ሐሳብ ሆኖ ሲተን ያኔ አትፍራ። አንድ ጥሪ ብቻ ተጣራ፣ ያ አላህ በል፣ ደግመህ ጥራው። ሕይወትህን የሚያመሰቃቅለው የመከራ ወጀብ ሁን በሚለው የትዕዛዝ ቃሉ እንዲሰክን ማድረግ የሚችል አዛኝ አምላክ አለህና ያ አላህ ብለህ ተጣራ። ካረገዙ ደመናዎች ሊምቧቧ ያለውን ማት

ያ አላህ ብለህ ተጣራ፣ ደግመህ ደጋግመህ ተጣራ። ጥሪህን ቀጥል ሳትሰለች፣ ዙሩን አክረው። ምላሹ ከረዘመ ችግሩ ያንተ መሆኑን ተገንዝበህ የጥሪህን ስልት በማሻሻል ልመናህን ቀጥል። ዘዴውን ካወክበት መልሱ ፈጣን ነው። የመዓቱ አውሎ ንፋስ በሆን ቃል ጠጥ ይላል። ያንዣበበው የመከራ ደመና ይበተናል። የጠበበው ምድር ይሰፋል። ጽልመቱ በብርሃን ይተካል። በስጋት የታጠሩ ልቦች በደህንነት ይሞላሉ። አየሩ በሰላም ናርዶስ ይታጠናል። በረሃብ ጠኔ የሚያቃትቱ ወና አንጀቶች በጥጋብ ይሞላሉ። በሐሴት የደመቁ ሕፃናት አየሩን ይቆጣጠሩታል። የአዋፋት ኅብረ ዝማሬ ይነግሣል። ሰላም በሁሉም ጎጆ የሚዘልቅ ቤተኛ ይሆናል። አንተ ለመጣራት ያብቃህ እንጂ እርሱ ሁሌም እዝነትና ርህራሄ በተሞላበት ሁኔታ እንዲህ ይላል፦ አዑዙ ቢላህ ምን አሸይጣን ረጂም

የለማኝን ጸሎት በለመነኝ ጊዜ እቀበለዋለሁ። ስለዚህ እነርሱም ጥሬን ይቀበሉ በኔ ይመኑ ቅኑን ጎዳና ይከተሉ ዘንድ። ከላይ የሰፈረው አንቀጽ በውስጡ ያቀፋቸውን መስፈርቶች ልብ ይሏል። የጥሪው ምላሽ የረዘመው እነዚህ ቅድመ ሁኔታዎች ባለመሟላታቸው እንጂ ጥሪውን የሚሰማ አካል ጠፍቶ አይደለም። አንዳንዴ የምትሻውን ነገር አለ ማግኘትህ በራሱ በጎ ምላሽ ሊሆን እንደሚችል አስብ። ስለዚህ ጥሪው ይሰማል፣ ለጥሪው ምላሽ ተዘጋጅቷል። ግና ጥሪውን የሚያሰማው ፍጡር ያለ መማሪያ ቁሳቁስ ባዶ እጁን ትምህርት ቤት እንደሚጓዝ ተማሪ መሆን የለበትም። ስንጊዘ ተጣራ አላህ ስብሓንሁ ወተዓላ እኔ በተናገርኩት